ትልቅ እንትኔ ነው ጊፍተሬ ነው። በጣም ጊፍተሬ ነው። እና ፎላርጉት ፎላርጉት አንዴ ፎላርጉት ጋይስ ትልቅ ጊፍተሬ ነው። በጣም ነው የደረሰው እኔ ጋ ነው የደረሰው። ቻው ቆይ ደየ ቆይ

በኔ ነው ሰላሳ ምናምን ሌቭል የደረሰ። እሺ ዴዚ ቁጭ ብለሽ። እሺ ሉክ ሲዳውን ሉክ ዱቄት ፊት ኦኬ ፓወር ጋይስ አድርጉት። አንደኛ ጊፍተር ነው። አያችሁት ሌቭሉ ሌቭል ስንት እንደደረሰ፣ በኔ ሰበብ ነው ሰላሳ አምስት ንዊስ እንገናኛለን፣ ችግር የለውም። አዚታ እንገናኛለን፣ ችግር የለውም። እናንተ አሌክስ ከጃኒ ጋ እንዲቀጠቅጠኝ እናንተ የዴዚ ወዳጆች አደላችሁም አይደላችሁም? እናንተ ፕሮፋይሉ ቀይሩ ስላቸው፣ እንኳን አሌክስ ብቻ ነው የቀየረው። ጋይስ፣ ጋይስ ታቸሊ ታፕሊንግ ፎሎ ቶፕዋን ቶፕቱ። በቃ መግባት ስላልፈለገች ው ስራ ቦታ ስላለች ነው

ራሱ አለ ራሱ አሌክስ አለ። ቅድም ስላልተ ኦኬ፣ እቀጣለሁ፣ ሰጥኛለሽ፣ እቀጣለሁ። እጪ የሱ ቁጡኝ ቁጡኝ ቁጡኝ ቁጡኝ አሌክስ ቁጡኝ። ኧረ፣ ቅጣቴ ይገባንም ዜድሮ፣ ምንድን ነው? ችግር የለም አንድ አለ አንድ አለ። ችግር የለም። እሺ በይ ዝም ብለሽ እሺ በይ። የአምስት ሺህ አለ። ኦኬ በይ፣ ኦኬ በይ፣ ተቀጪ ካልሽ ይሁን፣ አድርጊው። እሺ እንደ ጃኒ አንዴ በእግሬ በጭንቅላቴ ተገለበጥኩኝ፣ ሁለተኛ በጫማው

ካልሲ ይሄ የበላው ነኝ። የምን ቃል ነው? ሌላ ኮፒሊንግ አርጉልኝ እስኪ። ኮፒሊንግ፣ ኮፒሊንግ፣ ኮፒሊንግ። ኦኬ፣ እሺ ቅጡኝ፣ እንኳን እያልኩ ያለው ነኝ። ቅጡኝ አይቀርም። ቅጡኝ፣ ቅጡኝ። በቃ እ ተቀጡ እንዲቀጡ በቃ እሺ፣ እንቀጡ እ አው አሌክስ ቅጡኝ እንጂ ቅጡኝ እንጂ ከዚህ በፊት አንድ ያሸነፍናቸው አንድ በቃ እስ ባናታችሁ ተተከል አሌክስ፣ መጀመሪያ ስንት ስግ ጊዜ ነው ያሸነፋችሁ? እኛ አሸነፍን ፕሮፋይል ቀይረ መጣ። ቆይ አሸነፍን ፕሮፋይል ቀይ ረመጣ ከዛ ሁለት ያሸነፋችን አንድ ባናት ተተከልኩ አንድ ካልሲ፣ ይሄ ሌላ ምን አለ ከዚህ በፊት የነበረው ነው።

ዋን ሞር ፕሊስ እየተባለ ነው ወጥረው። አዎ፣ ኦኬ አንደኛ ቅጣት፣ አንደኛ ቅጣት በጫማ ውሃ ጠጣላችሁ። አዎ፣ በጫማ ሁለተኛ ቅጣት ባናታችሁ እንደተተከል ትተከላላችሁ። ሶስተኛ ቅጣት በካልሲ ውሃ አድጋችሁ አፋችሁ ውስጥ

ሌሎች አሁን የኔጅፍ ተራለች። አሁን እዚህ አላቸው፣ ሶስት ነው የተሸነፉት አለች። አረ ሶስት አይደለም አሌክስ፣ አረ ሶስት አይደለም ሁለት ነው አለባቸው። እሺ አለባቸው፣ አንድ አለብን አለብን